ግላብ አላችሁ። አረ ጉዴ ያ ጀማን እንሸነፍ ነው ያ እንሂድበት፣ ንድብት ጌታ ድረስልኝ። እሺ ግላብ ካላችሁ ልቀቁት። አራስ አስማ ታሳዩኝ ያስማ ተሳዩኝ። ጉዴ ታንክስ ገጀማ ታንክስ፣ ታንክስ ሰላም ታንክስ። ይታላችሁ እስቲ ገና አልመጡም እኮ ነው መቤቴ። ሀይሚ ታንክስ፣ ፍቅር ታንክስ። ታይሚንግ ታይሚንግ። እሺ በእናታችሁ እንሂድበት። ድብት ነዚ ታንክስ ሉሉ። ምን ማረጋል ይችላል። ኖርማል

እኮ ነው የሚመጣው። አሁን ማሸነፍ አለብን እግዚአብሔርን። ይሄን ካላሸነፍን እንቀጣለን። ማሸነፍ አለብን

አሁን ካልሄድም ጉድ እንሆናለን። ሰላም ሰሚራ፣ ታንክስ። ይህን ጌም ማሸነፍ አለብን። ይህን ጌም ማሸነፍ አለብን። እንዳያመጠን ትሪፕሉን ታንክስ መሲህ ሱሱዬ ታንክስ ትሪፕል ነው እንጠቀመው። ታንክስ ታንክስ ያጀማ እንሂድ። አምስት ሺህ ንግባ። ትሪፕ ካሌ ብራዘር ታንክስ ይመሻ አባቴ ወንድም እንዴት ነሽ? ታንክስ አግዙት ካላት ትሪፕል ነው ወይ ደ ይሄን ማሸነፍ አለብን። ፓርማቱ ታንክስ ታንክስ ታንክስ ሁላችሁንም። ይሄንን ማሸነፍ አለብን። እንዳንቀጣ ማርያምን ታንክስ ካሌ ታንክ፣ ሰው ወንድም ይመችሽ፣ አባት እናቴ ኑሪኒ፣ ናርዲ ይሄንን መሸነፍ ማርያምን መሸነፍ የለብንም፣ እንድናሸንፍ ማርያምን ጀሞ እስኪመጣ እንደምንም

መሸነፍ የሚባል ነገር የለብንም። ታፕ ታፕ ቲሞርክ አንድ ሺህ ምናምን ሰው አለ። ሁላችሁም ታፕ ታፕ ካደረጋችሁ ምንም አይመጣም። እናሸንፋለን። አይመጣል። እናሸንፋለ። ደብል ነው። ፈርስት ጊፍት ደብል ነው። በሁለት ያባዛልናል። ደብል ነው። አሁን አድርጉ። ይጠቅመናል። እንጠቀመው። ግማ ገንዬ ትችያለሽ። ቴዋ ትችያለሽ፣ ትችያለሽ። ቡሽ ደብል ነው፣ ደብል ነው። አግዟት፣ አግዟት። በኋላ ይመጡብናል። አግዟት፣ አግዟት፣ አግዟት። ደብል ነው። እንዳያመልጠን፣ አስራ አምስት ሰከንድ። ታንክስ ገንዬት፣ የትችላለሽ፣ ይመችሽ። ደብል ነው። ዘ ደብል ዘ ደብል ደብል ነው። ደብል ነው። ወርቂ ታንክስ፣ ታንክስ፣ ታንክስ፣ ታንክስ ያጀማ እንተጋገዝ፣ እንተጋገዝ፣ አድርጓት፣ እንችላለን። በታብታ በምን ወርቂ ታንክስ። ተጋገዙ፣ ተጋገዙ። ሱሱ ነኝ። ታንክስ፣ ትችላላችሁ። ቲሞር፣ ቲሞር፣ ቲሞር ሌላ ታንክስ። ሰሚራ ታንክስ፣ ወርቂ ታንክስ። ወይ ወይ መጽ የኔ እናት ግቢ መስይ የናርዲ ታንክስ ትሪፕል ሲጀምር እሺ ፑሽ ታደርጋላችሁ እኩል ቆይ ታንክስ ታንክስ ታንክስ አሁን ሊጀምር ነው። ቆይ ቲም ወርክ እንሂድ ነው እንሂድበት ይከሄድበት ይከሄድበት ይከሄድበት ገና ጀምዋል አልመጣም ገና ገና አስማት ታሪክ እንሰራለን። ጀምዋል አልመጣም ይከሄድበት ደግ ደብል ነው እሺ የሚመጣው እሺ አራት ሰው አንድ አንድ አባ አራት ሰው አንድ አንድ አባ አራት ሰው አራት ሰው አንድ አንድ አባ አራት ፎር ፍሎር